የምትባል እኔ አወራታለሁ። ጋሽዬ ትናንትና ልክ እንደፎከሩ እንግዲህ ወይም ደግሞ እኔ አወራታለሁ ሜሪ የምትባል ልጅ የታለች በማለት ተናግሮ ነበረ። በመቀጠል ደግሞ ሜሪ በጋሽዬ እጅ ገብታለች። ከጋሽዬ ጋር ተገናኝታለች። ምን ብለሽ ነው የምታወሪው? ማለት እንዴት እንዴት አድርገሽ ነው የምትፈተፍችው? ሜሪ ሜሪሻ አለች ነው አሰላሙ አሌይኩም ወራመቱላ ወበረካቱ፣ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በእያላችሁበት ሰላምና ጤና ደስታ ማግኘላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስ ከመጨረሻ ተከታተሉኝ። እናንተ ሜሪ በጋሽዬ እጅ ገባች። እኔ ምን እንደምታወራ ሳስበው ይጨንቀኛል ማለት ነው እቺ ይሁን ሽኩንታል ማለት ነው እንዴ፣ መሳደብ ይቻላል እንዴ? አይቻልም። እና ውድ ቤተሰቦች እንግዲህ ሜሪና ጋሽዬ በተራቸው ተገናኝተዋል ማለት ነው። ከትላንት ወደ ያው ከትላንት ወደ እንግዲህ ከአብርሽ ጋር ነው፣ ትላንትና ደግሞ ከሩታና ከጸጌ ጋር፣ ዛሬ ደግሞ ሜሪ። አንቺ ሜሪ አሁን ጥፋተኝ ለዚህ ሁሉ ደረጃ እንዲደርሱ ያደረገችው እሷ ናት ብለዋል ማለት ነው። እኔ ራሱ መናገር ፈርቼ ነው እንጂ ባለፈው ታጥቡኝ አላችሁ ከሩታ ጎን ሆናለች በማለት ነው ዝም ያልኩኝ እናንተ ተሰድቡኛላችሁ ብዬ ነው እንጂ ማለት ነው። ሜሪ ጥፋተኛ ናት መቶ ፐርሰንት። ምን ለምን እንደሆነ ታውቃላችሁ? እነሱ ተስማምተው እንዲኖሩ ማድረግ እንዳለባት ሆኖ እሷ አብረሽ ሩታ ጋር ሄዶ ሚስቴን ስጡኝ ሲል ምን ሲል እሷ አባብላ ችግሮቹን ተነጋግረው እንዲፈቱ ማድረግ አልቻለችም ማለት ነው። እኔ እኮ መናገር አቅቶኝ አልነበረም መናገር አቅቶኝ አልነበረም። ስለዚህ እኛ ከጋሽዬ አንሻልም ማለት ነው። ጥፋተኛ እንደሆነች ና እዚህ ሁሉ ደረጃ እንዲደርሱ ያደረገችው እሷ መሆኑ ጋሽዬ ከተናገረ የእኛ አለማመን ወይም ደግሞ ማመን ምንም እንትን አይልብንም፣ ግዴታ ማመን አለብን ማለት ነው። እና ከነሱ አንበልጥም እኛ ሁላችንም ማለት ነው ከጋሽዬ እሱም አስተሳሰብ እውቀት የሚባል ነገር አለ። እኛና አሁን ወጣቶቹና ቀጥሎ ደግሞ ሽማግሌዎቹ አወራራቸውና በቃ እንትን የእውቀታቸው ደረጃ ከፍ ያለ ነው። ታውቃላችሁ፣ ደግሞ ተንትነው በህዝብ ዘው በደንብ የሚያውቁ ሽማግሌዎች ናቸው ማለት ነው። እና ሜሪ ዛሬ እንግዲህ ከጋሽዬ ጋር ተገናኝታ ምን ቅሌት ዋን እንደምትናገር አይ፣ አብረሽ መቶ ሲጠይቀኝ ከልክዬዋለሁ። ትልም ይሁን አላውቅም። የእርቁ ቪዲዮ ብቻ በሜሪ ቤት እንዳለቁ እውነቴ ነው የምላችሁ፣ የእርቁ ቪዲዮ በሜሪ ቤት ከተለቀቀ ተላለቅ። እኛ አንፈልግም። የምንፈልገው የእርቅ ቪዲዮ አብረሽ እና ሩታ ሲታረቁ ወይም ደግሞ ሰላም ሲያወርዱ የእነሱ ቪዲዮ የምንፈልገው ወይ በአብረሽ ወይ በሩታ አንፈልግም፣ በሌላ ሰው ማለት ነው። እውነቴ ነው የምላችሁ፣ እሷ ጥፋተኛ እንደሆነች ይቅርታ ጠይቃ ትመለስ። ኦኬ ችግር የለውም፣ ቪዲዮ ከለቀቀች ትልቀቅ፣ ይቅርታ ጠይቃ ማለት ነው። ዳኒ ይቅርታ እንደጠየቀ ጸጉሻም ደግሞ ትላንትናም ያው ተናግራለች። ሰምታችኋታል ብዬ አስባለሁ። እኛ የምናደርገው ነገር ውለክፉም ወይ ወይም ደግሞ ጥሩ ነገር ነው ብለን የሰራ ነው ነገር ወይ በክፉ ወይ በጥሩ ተረታችሁ ሊሆን ይችላል ምናምን ብላ እየተናገረች ነበረ ማለት ነው። እና ጸጉሻ የምትሰሩት ስራ እኮ በምንም በመልካም ነው በጥሩ ደረጃ ነው ተብሎ የሚታሰብ ስራ አልነበረ መሆነት ለመናገር የሚሰሩትን አንዴ አብርሽን አፍቅሬዋለሁ ስትል ነበረ። አንዴ ደግሞ ዳኔ ሩታን አፍቅሬያታለሁ ሲል ነበረ ማለት ነው። እንግዲህ አስቡት አንድን ሰው ባልና ሚስት ሆነው ተጋብተው የሚኖርን ሰው ባላፈቀርኩ ሚስት አፈቀርኩ ብሎ ነገር አለ እንዲህ አይረት ንውረ የሚባል ነገር አለ እውነት ለመናገር እና እነሱ ይቅርታ ጠይቀዋል። የእነሱ ጥፋት ብዙ መስሎ አልታየውም ለጋሽዬ ጥፋት ሆኖ እየታየው የሜሪ ጥፋት ነው። ሜሪ አዎ ጥፋተኛ ናት፣ መቶ ፐርሰንት እርግጠኛ ነኝ ጥፋተኛ ናት። ጥፋተኛ ሆነ ናት የምለው ደግሞ ምንድን ነው መሰላችሁ ቤትዋ መውሰድዋ በሁለተኛ ደረጃ ደግሞ አብርሽ ሲሄድ ማባረርዋ። አብርሽን ቁጭ አድርጋ ሩታ እህቴ ናት እንዳለቻት በሙሉ አብርሽንም ወንድሜ ነው። ስለዚህ ቁጭ በሉና ችግራችሁ ተፋ ፍቱና ወደ ቤታችሁ ተመለሱ። እናንተ ልጠይቃችሁ፣ ውድ ቤተሰቦቼ እህታችሁ ከባል ዋጋ ተጣልታ ከዛ እናንተ ወደ ቤታችሁ ደግሞ ወስዷት ወይስ እዛ ሆናችሁ ችግሯን እንድትፈታ ታደርጋላችሁ ወይም ደግሞ ወደ ቤታችሁ ወስዳችሁ እሱ ሲመጣ ደግሞ ችግሩን ተነጋግረው ፈተው አብረው እንዲሆኑ ታደርጋላችሁ? እንዲህ ነው የምታደርጉት? እኔ አዎ፣ አልወስድም ሲጀመር ማለት ነው። በባልና ሚስት መሀልም አልገባም፣ አልወስድም ወደ ቤቴ። እዛ ከቻልኩኝ ንግግሮችን ተነጋግረ ይፈታለሁ እንጂ ማለት ነው። ተግባባን አይደለ? አሁን ያው ሜሪ ጥፋተኛ እንደሆነች ጋሽዬ መስክረዋል ማለት ነው። በመቀጠል ደግሞ አንዴ እንኩ ትላለች፣ አንዴ እንካ ትላለች፣ ትላላችሁ። እኔ እናንተ ስትሉ እንኩ እንኩ ስትሉ ነው የለመደብኝ እንጂ ሌላ ደግሞ በፍትፈታ አለም ላይ እንኩ አይባልም ተብለዋል ማለት ነው። ሜሪ ስትርበተበት ታየኝ። ሩታ ትላንትና እንደዛ ስትርበተበት ነበረ ፈርታ እሷ ስሻ ማተዋም ነው። በመቀጠል ደግሞ ሳይገናኙም ስለቆየ ያኔ አልተገናኙም። የመጀመሪያ ነው የተገናኝ። እናንተ ጋሽዬና ሩታ የመጀመሪያ ኮነ የተገናኙት። ጉድ ጉድ ጉድ ጉድ የምር የመጀመሪያ ኮነ የተገናኙት። አንድ ቀን እኮ ከማዘሩ ጋና አብረች ማለት ነው። ከማዘሩ ጋና ከህቶቹ ጋር ኮነ ያስተዋውቃት ሩታን ማለት ነው። ከጋሽዬ የመጀመሪያ ነው። እኔ የምር ትዛላለኝ። ማይገርማችሁ ገና ምን ትዛለኝ ማለት ነው። እና ለዛ ምኖሩ ታለካ ጉልበት የሳመችው ተንበርክ። ካም ሲጀምር ለሰው ልጅ ክብር አላት ልጅቷ፣ የምሬ ነው የምላችሁ ክብር አላት ለሰው ልጅ ማለት ነው። እና እኔ ምለው ጋሽዬ የምናደርግ ብላችሁን አንዳንድ ልጆች የምትሳደቡት ማለት ነው ማለት ትናንትና ሼሩታ ናት። ሰው ሲያስፈጥሩ አብረው ሲያፈጥሩ ሲበሉ ሲጠጣው አስመሳ ያላችሁ፣ እሺ፣ አሁንም መለሳችሁ። ጋሽዬ ደግሞ ሲመጣ ጋሽዬ ምን አይነት ነውረኛ ሰው ነው? ምን አይነት ውሸታም ነው? ምን አይነት ቀጣፊ ነው? ምን አይነት እንዴት፣ ለምን እንደዚህ ይሰራል? እናንተ ዲራማ እየሰሩ ነበረ። ነገር ግን በኋላ የሆነ ክፍተት ተፈጥሯል ተባላችሁ፣ ለምናምናችሁ አልትቀበሉም። ሲጀመር ለወላጅ ላ ለአባታችሁና ለእናታችሁ ክብር ካላችሁ የሰው እናትና አባት ለምንድን ነው የምትሰድቡት? ወይስ ለአባታችሁና ለእናታችሁ ክብር የላችሁ ወይ? እኔ ኩግራግብ ይለኛል። ለእውነቴ ነው የምላችሁ። እኔ ቲክቶክ ሰፈር ራሱ ሲዘቀዝቁ እናታችሁስ ማነው ያሳደጋችሁ? የሰው ፎቶ ስዘቀዝቁ የሰው እናት ስዘቀዝቁ ማነው ያሳደጋችሁ? እናንተ እናት የላችሁ፣ ርህራሄ የሚባል ነገር የላችሁ። ማለት ነገም ልጃት ወልዶ ቀጥር ስታስጠሉ የምርት አስጠላላችሁ በጣም እና እኔ መናገር ፈልጌ ደህና አስመሳይ ነህ ቀጣፊ ነህ ነውረኛ ነህ በድራማው አለም ምንድነው ተጨምረሃል ቤተሰቡ በሙሉ ውሸታም እነሱ ዲራማ ጀምረዋል ሁላቸውም ጀምረዋል አስር መንፈሶቹ በሙሉ ጀምረዋል ነገር ግን ሌላ ክፍተት ተፈጠረ በመሃል ስለዚህ ልጅ አባት አባት አባት የልጁ ትዳር ሲፈርስ ቆሞ እንዲያዩላችሁ ነው የምፈልጉት የትኛው አባት ነው? የትኛው እናት ናት? የልጅዋን ትዳር ብትን ሲል ቆማ የምታየው ልጇን ጥፋተኛ ከሆነ ወይም ደግሞ ልጅዋ ጥፋተኛ ከሆነች ተነጋግሮ እንዲፈታ ወይም ደግሞ ወደ ራሱ እንዲመለስ ታደርጋለች። የትኛውም እናት የትኛውም አባት የሚያደርገው ነገር ነው። ያደረገው ደግ ያደረገ ደግሞ እንዴ ደጋ ደረገ። እውነቴ ነው የምላችሁ። ለምን እንደምታናደዱ ነው እራሱ አላውቅም። እኔ አልናደድም በነገራችን ላይ። ለምን እንደማንናደድ ታውቃላችሁ? ለእናታችሁ ክብር ስለሌላችሁ፣ ለአባታችሁ ክብር ስለሌላችሁ፣ ለሌላኛው ሰው እናትና አባት ክብር ሊኖራቸው አይችልማ። ስለ ቤተሰብነት ስለ አባድ ምንነት ስለ እናት ምንነት ስለማይገባችሁ አልወቅሳችሁም አለናደድ መመኔ ለየትኛውም ሰው ለየትኛውም አባት እና እናት እኔ ክብር አለኝ የራሴ ቤተሰቦች ስለመወዳቸው ሌላኛውም ሰው ወደዋለሁ አከብረዋለሁ ተግባባን አደለ መቼም አይገባችሁም እናንተ ድንቆሮ ስተፍሩላ ሌላ ዜም ስተፍሩላ ተሳድበን ተሳድበን ስተፍሩላ እንላለን እና ለማንኛውም ውድ ቤተሰቦች ዛሬ እንግዲህ ጋሽዬ እና ሜሪ ይመጣሉ። ሜሪ መቼም እየተርበተበተች ያንን ቅሌቷ ትናገራለች ብዬ አስባለሁ እኔ ወይስ እሷም የለመዱበት እንደነዛዎቹ አይ እኔ ቀንቶ እንዲመጣ ነበረ የወሰድኳል ልትል ባልሆነ እንደዚህ ብሎ ልንሸወድ አንፈልግም። ቀጥ ብላ እውነቱ እንድናገር እውነቴ ነው ምላቸው እንደዚህ ብሎ እንዲሸውዱን አንፈልግም ማለት ነው እና ሜሪ እውነቷን ፍርጥ አድርጋ ትንገረን በአክብሮት እንጠይቃለን ማለት ነው። ውድ ቤተሰቦቼ እስከ ማታ እንግዲህ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። አለው በየኮሜንት አትሰደቡ፣ አትዝረክረኩ። የሚዝረከረኩ አሉ በየበያ